ሰላም እንዴት ናችሁ? ውድ እና የተከበራችሁ ቤተሰቦቻችን፣ ደህና እንዴት ናችሁ? እኛ አለን፣ እግዚአብሔር የተመሰገነ ይሁን። ዛሬ ተመልሼ መጥቼላችኋለሁ። ዛሬ እንግዲህ ተመልሼ ስመጣ አዲስ አዳዲስ ዜናዎችን እንዲሁም ደግሞ የቀጠረኝም ሰው ስላለ ለዛ ነው የመጣሁት ማለት ያው የትላንቱን ቪዲዮ እንዳያችሁት ያው ቤኪም ወደ ሌላ ቦታ መሄድ እንዳለበት እየተናገረ ነበረ። ከዛ ውጪ ደግሞ ያው ስለ ሜላት ዴን ደህንነት ሁላችሁም በጣም ተጨንቃችኋልና የናንተን መጨነቃ አይቼ ዛሬ ስለ ሷ ጤንነትም ለእናንተ ለመንገር ነው። ያው ትላንት ነግረናችኋል፣ ማለት ያው ያለው ሁኔታ ትንሽ እዛው ሆስፒታል ውስጥ ለመቅረጽ ምናምን ለሷም ደህንነት ሲባል እንዲሁም ደግሞ ካለው ሁኔታ አንጻር መቅረጹ አግባብ አይደለም ብለን ስላሰብን ነው። ያው ያለውን ነገር ትላንትም ለማስረዳት ሞክረናል። ግን ደግሞ ያው ብዙዎቻችሁ ደግሞ ምናልባት ደህና ስላልሆነች ነው ወይ ለምን አታሳዩንም ምናምን የሚሉ በጣም ብዙ ጥያቄዎች አሉና፣ ያንን ጥያቄ ለመመለስ ያክል ደህና ናት፣ በጣም ደህና ናት፣ የእውነት ማለት ነው ነው ከትላንት ደግሞ ዛሬ በጣም ለውጥ አላት። እንደ እግዚአብሔር ፍቃድ ምናልባት ሰሞኑን ከሆስፒታል ልትወጣ ትችላለች። እና ያው እንዳልኳችሁ ከሆስፒታል እንደወጣች መጀመሪያ ለእናንተ ነው ቪዲዮ የምንቀርጽላችሁ ማለት ደህና መሆኗን ካረጋገጥም በኋላ አሁን ላይ ግን ያለችበትን ቦታ ማሳየታችን እንዲሁም ደግሞ ያለችበትን ሁኔታ ለእናንተ ማሳየቱ ያው ሚዲያ ላይ ሲወጣ ነገሮች ይከብዳሉ፣ ወይ ደግሞ ወደማይሆን መንገድ ሊሄድ ይችላል ብለን በመፍራት ለሷም ደህንነት ሲባል ለቤተሰቦቿም ሲባል ነው ቪዲዮ መቅረጽ ያልፈለግ ነው እንጂ በጣም ደህና ናት። ያው ዛሬ ላይ እንዳልኳችሁ አንድ ሰው ቀጥሎኝ ነው የመጣሁት። የሜላት አክስት ልጅ ወይም ደግሞ ማህበር ስቀበላት አይታችሁ ነበረ አብራት ነው ያላችሁ እያስታመመቻት ነው አሁን ላይ እና ያው እርግጥ ሆስፒታል ሲሄድ ምናምን እንገናኛለን፣ ግን ደግሞ ዛሬ ለብቻችን ማውራት አለብን ምናምን ብላን የጠራችኝ። ስለዚህ እሷ ጋር እንገናኛለን፣ ያለውን ነገር በደንብ እናወራለን። ለምን እንደፈለገችኝ አላወቅኩ። ማለት ቀን በቀን ነው የምንገናኘው ሆስፒታል ውስጥ ግን ደግሞ ለብቻችን እናወራ ምናምን ስትለኝ ምናልባት ሜላት እንድትሰማ ያልፈለገችው ነገር ሊሆን ይችላል ብዬ ስላሰብኩኝ እዚህ ቦታ ላይ ቀጥሬያታለሁ። ትመጣለች ከመጣች በኋላ ደግሞ ስለምን ጉዳይ እንደፈለገችኝና ያለውን ነገር በደንብ ስታስረዳኝ እናንተ ማብራራት ቻላችሁ። ስለዚህ ያለው ነገር ይሄ ነው ማለት አሁን ላይ በቃ ማለት ነገሮችን ለማስተካከል በጣም ብዙ እየሞከርን ነው። ያው ቤኪም ደግሞ ምናምንም በቃ ብቻ ነገሮችን ለማስተካከል በጣም እየለፋ ነው። ነገር ግን ነገሮችን ለማስተካከል አልቻልንም ማለት ያው ቤኪ መረጃ አግኝቻለሁ ምናምን ይላል እንጂ ግልጽ የሆነ ነገር ማግኘት አልቻልንም። ለህግ የሚቀርብ ነገር ምናምን ማግኘት አልቻልንም። ሶ አሁን ላይ ነገሮችን በህግ ለማስተካከል ነገሮችን በህግ ለመፍታት ትንሽ ከበድ ያለው ሁኔታ ላይ ነው ያለ፣ ነው ያው ሜላቲም የተወሰነ ያክል ማናው ማህደር ወይም ደግሞ የሜላቲ አክስት ልጅም የተወሰነ ነገሮችን ከህግ ጋር ምናምን ለማውራት ሙከራ ነበረ። ያው የሚሰጡን ምላሽ ተመሳሳይ ነው። ነገሮችን እያጣሩ ነው። ያው ነገሮች ደግሞ እንዴት ነው በህግ የሚስተካከሉት መቼም የሆነ መረጃ ማስረጃ ሲገኝ ነውና እነሱ መረጃዎችን በማሰባሰብ ላይ ናቸው። እኛም ደግሞ ከጎናቸው ነን፣ ነገሮችን እንዲያስተካክሉ መረጃዎችን እንዲያገኙ እያገዝናቸው ነው። ስለዚህ የተጨበጠ ነገር ሲኖር ወይም ደግሞ ምንድነው ማለት የሆነ ሰው ያደረገው ሰው የሚገኝበት ሰዓት ላይ ከደረስን ለእናንተም የምናሳውቃችሁ ይሆናል። ሶ አሁን ላይ በቃ እስኪ ማህደር ስምጣና ለምን እንደፈለገችኝም ሜላትም ያለችበትን ሁኔታም ከሷ አንደበትም ትሰማላችሁ። ስለዚህ አብረን እንጠብቃት።

ከኔ ጋር ደብብቆ ሹም ይዘን ነው መጣው ያናገረኝ። ሁሉም ነገር ተጠያቂ ጥፋት እንዳለበት ያውቃል። ምንድን ነው ምን እስካሁን በግልጽ አልተገናኘንም፣ ግን ነገሮች አጋጣሚ ነው የሚሆኑት እንጂ ማለት ምንም ለምዶ ካንቺ የሚደበቀው ለምን ብሎ ይደበቃል። ልክ እኔ ስገባ እሱ እየወጣ አግኝቼዋለሁ። ይችላል፣ እና በላየነው ሁሉ እሺ። እና ለምን ምናልባት ይችላል፣ አይደለም ሁሉሽ ማደር ምን አለ መሰልሽ፣ አሁን ላይ ሁላችንም ተረጋግተን ያለውን ነገር አውርተናል። ማለት እኔ እና አንቺ ያለውን ነገር በደንብ አውርተናል። ግን ደግሞ ማለት ቤኪ ደግሞ አሁን ላይ ያለበት ሁኔታ አንደኛ ጥሩ ሁኔታ ላይ አይደለም ማለት በጣም ራሱን እየወቀሰ ነው ምናምን ነገር። በዛ ላይ ደግሞ ነው አይደለም እየነገሩሽ ያለው ነገር እውነት ስለሆ። ይገባኛል አሁን ላይ እየተጎዳችሁ እሷ ናት ግን፣ ነገሮችን ለማስተካከል እንደዚህ አይነት ነገር ላይ እሷ ባትገባ እንደዚህ አይነት ነገር ላይ ይፈጠር የሚችል ነበር። ገብቶሻላ ማለት ከመጀመሪያም እኛ ሰው በመካከላችን እንዳይገባ የምንፈልገው ወይ ደግሞ የሆነ ሰው መሃል ላይ ሲገባ እኛ በጣም የሆነ ማለት ለምን እንደዚህ ታደርጋላችሁ ብለን የምንጠይቃቸው ጠይቃችሁ እንደዚህ አይነት ነገር እንዲፈጠር ስለማንፈልግ ነው። ገብቶሻላ ግን ደግሞ አዎ የኛ ጥፋት ነው። ለኛ ብላ ባደረገችው ነገር ነው እንደዚህ የሆነችው። ግን ቤኪ ደግሞ ለምን ካንቺ ይደበቃል ማለት እሱ ይመጣል ሜላቲ ያሳል አልነገርሽ። እንደውም ወደ አጋገል መሄድ ካለብኝ እሱ ነው መጀመሪያ ልከሰው ምትል አይገርምሽው? ነው ነው ነበር እንኳን ምን እኔ ግን አላየሁትም። እሱ ያት አላየሁትም። ከአጠገቡ ሁላ መራቅ አልነበረበትም። እና ለተፈጠረው ነገር ለእያንዳንዱ ነገር ይዘን ሊሰጠኝ ይገባ ነበር አይደል? በጣም ብዙ መጠየቅ የምፈልጋቸው መልስ ያልተመለሱልኝ ጥያቄዎች አሉ። ለእነሱ ሁሉ ለሁሉም ነገር መልስ ፈልግ። እሱ ግን ምን እያደረገ ነው? ይሸሻል ማለት አሁን ላይ ይሄዳል። ምን አለ፣ አሁን ላይ ምንም ልልሽ አልችልም፣ ለመሰልሽ አሁን ላይ ሁላችሁ ማለት ከሁላችንም በላይ አሁን ላይ ከማን ከማናችንም በላይ ጉዳት ላይ ያለች ሜላት ናት። አሁን ላይ ምንም ብታደርግ፣ ምንም ብትል፣ ምንም ነገር ቢሰማት፣ ምንም ብታደርግ ከእሷ በላይ ትክክል የሆነ ሰው የለም። ምክንያቱም አሁን ላይ እሷን ነው ልንከባከብ የሚገባው። ልክ ነሽ። ሳናት ትክክል፣ ግን አንቺ ደሞ ነው እየጠፋ ሜክሲኮ ማለት ነው። ይሄን ነገር ማን እንዳደረገው ለማጣራት እየሞከረ ነው። አረ አሁን እኔ እና አንቺ ብንግባባ ነው የሚሻለው ወይስ ማለት፣ አሁን እኔ እና አንቺ መጣላት እኮ መፍትሄ አይፈጥርም። ለምን ለምን ያለብሽ ነገር ካለ ለእኔ ንገሪኝ። እኔ ነው እና እንደውልሽ ከኔ ጋር መገናኘት ልብሽ ለምን ለኔ ነገርሽኝ? እሱ ማግኘት ትቻለሽ ነው ከባንቺ መንገድ ነው ላገኘው ስለ ባንቺ ነው እንጂ ይከፍራው ላገኘው አልቻልኩ። እስካሁን ፈለግኩ ታጣውት የመጨረሻው አማራጭ ካንቺ ጋር ባንቺ አግኝቼሽ ባንቺ በኩል ነው ሱ ላገኘው። እንደዚህ አይነት ድብቆች ግን በጣም ነው እንጃ። በጣም የሰው ጨዋታ ነው ምንም፣ የሰው ጨዋታ አይደለም። አሁንኮ እዚህ ጋር የሰው ነፍስ ሊጠፋ ስለነበረ ነው እሱ በዚህ ልክ የተጨነቀው እና በዚህ ልክ ነገሮችን ለማስተካከል እየሞከረ ያለው። አንቺ ደግሞ ይሄን ነገር መርዳት ይችላል። ካልሆነ ግን እኔም ማድረግ ነው እምቀለው እራሴ እርምጃ ያለኝ ወደ ህግ አጋል ነው የምሄደው ተጠያቂነቱን ይወስዱ እሱን አለቀ እንዲሁ አሁንም ከህግ አይሸሸም አሁንም ከህግ አልሸሸም ከፖሊሶች ጋር ማድረግ ያለበትን ነገር በሙሉ ቀርቦ አብሮ እያደረገ ነው ያለው አይደለም አሁንም ደግሞ አንቺ መናደድ የለብሽም አንቺ ለጥያቄዎችሽ መልስ ከሆነ የምትፈልጊው በተረጋጋ መንፈስ ሰዎችን ለማናገር መሞከር ነው እንጂ አንቺ በተናደድሽ ቁጥር ምንም ነገሮች እየተበላሹ ነው የሚሄዱ ገብቶሻል ስለዚህ አንቺ ተረጋግተሽ

ሄሎ፣ ሄሎ አይሰማው? ቤኪ፣ እንዴት ነህ? መሲ ነኝ። ደህና ነህ? አለን አለን። የት ሁነህ ነው? ኦኬ። የሆነ ሰው ሊያገኝ ይፈልጋልና ትንሽ ሰዓት ካለ እኛም እዛ አካባቢ ነንና፣ በእንትን በዚህ በመናኸሪያው ጀርባ ያለው ኮበላ አለ አይደል? አጋጣሚ እኛም እዛ አካባቢ ነንና መምጣት ትችላለህ። ኦኬ። እና ትንሽ ደቂቃ ነው ያኔ፣ ብዙ ሰዓት አይደል። አይ የተወሰነ ደቂቃ፣ ብዙ ደቂቃ አይደለም። ማግኘት ያለሰው ስላለ ብቻ ነው። እሺ ሀፍጥ ነውእ እንግዲህ እንደምታየው ደውዬለታለሁ፣ እዚህ አካባቢ ነው አጋጣሚ፣ ስለዚህ ይመጣል። አንቺ ደግሞ በተረጋጋ መንፈስ ሆነሽ ለማውራት ሙከሪ። ማለት ልልሽ ሜላት ምን እንደሆነ ታውቂያለሽ። ማለት ሜላት እኮ በቃ እግዚአብሔር ይመስገን ዋናው ደህና መሆኗ ነው። ገብቶሻል። እንደተፈጠረው ነገር መጥፎ ነገር ቢደርስባት ወይ የሆነ ነገር ብትሆን ጸጸቱ ለሁላችንም ነው። ግን አሁን ላይ ደግሞ ደህና መሆኗ ነው ሁላችንም ማየት ያለብን እና አንቺ ደግሞ ተረጋግተሽ ያለውን ነገር ማለት መጠየቅ እኔ መጠየቅ ስለመፈለግሽ አይደለም እኔ ችግር ግን ደግሞ እዚህ ትንሽ ቤተሰብ እንኳን ያውቅም እዚህ እንዳይመጣ ሌላ ነገር እንደመጣ ማለት ነው። ተረጋግተሽ አንቺ ተረጋግተሽ

ምንድን ነው ማለት እየሸሸ ሚላት ማህደር፣ ያወራነውን ነገር ያው ሁን በሰላማዊ መንገድ በቃ ተረጋግተሽ፣ ጥያቄ አለኝ ስለዚህ

መጥተህ በስነ ስርዓት ማዋራት የለብህም ነበር። የምር ኤል ሸሞኑን ነው ይሆን? አንዳንድ ነገሮችን ለማስተካከል እያሰብኩ ስለነበረ ያልተገናኘ በጣም ይቅርታ። የምን ጨዋታ ልጅ ህይወት ነው ማለት ድራማ ምክንያት እሷ በቃ አንደበት ነው እሱን ነው ማናገር የምፈልገው። ፍላለች ነው ማናገር ነበረብህ። የመጣው ቀን ራሱ ትቀበለኝ ይገባል። እሱን ተው እሺ። በቃ እንኳን አልተገናኘን። በዛቱ በጣም ንዴት ላይ ነበር። እንኳን ግን ከመጣው በኋላ መጣ፣ በስነ ስርዓት አናገረኝ። ስለተፈጠረው ነገር በደምብ ተሰደኝ ይገባል። ከዛ ይልቅ አንተ ምን ሸሽ? በጣም እንደ ጨዋታ አይደል? እሺ አይደል? እንደ ዛሬ እያየው በኋላ እየታልፋለህ። አንቺ አሁን እንደዚህ አይነት ሊሰማሽ ይችላል። ትክክል ነሽ፣ መናደድሽ ነው ኦኬ። ማለት ትክክል ነች። በቃ መናደድሽም ማለት ነው። ግን እኔ መደባበቅ ፈልጌ አይደለም። በጣም የምር ምግብ ለመብላት ራሱ ጊዜ አልነበረኝ። ምንም ትለኝ ነው ኖ፣ ለምንድን ነው ማለት ነው? በጣም ሴቶ አላየ እሷ እንደውም ከጠገቤ ነው እንትን ግን አልነበርኩም እያስረዳሁሽ ነበረ፣ ማህደር አሁን እኮ ልትረጅኝ አልቻልሽው ነገር ምን መሰለሽ? እኔ ከጎኗ መሆን ባለብኝ ሰዓት ላይ ይሆናለው ያለውን ነገር በሙሉ እሷ ሆስፒታል እስከምትወጣ እስከምትወጣም ብቻ ሳይሆን እስከሚሻለት ሙሉ ለሙሉ እስከምታገግም በእኛ ምክንያት እንደዚህ ማለት ነገሮች ሁሉ በእኛ ምክንያት ናቸው ብሎ ለመደምደምም ይከብዳል። ግን ደግሞ ቢሆንም እኛ ጋር ሆና ይሄ ነገር እስከተፈጠረባት ድረስ ደና መሆን አለባት። ሁላችንም ደግሞ ሰዎች ነንና የሰው ሀገር ላይ ሄደን ነገር ብንሆን ከጎናችን ሰው ሳይኖር ሲቀር ያለውን ስሜት እናቀዋለን። ምናልባት አንቺ ዛ ስሜት ላይ ሊሆን ሁነሽ ሊሆን ይችላል ግን ሊሆን እኔ አሁን ነገሮችን ለማስተካከል ነው። ዛሬ እራሱ በጣም ብዙ ነገሮችን አዘጋጅቻለሁ። ያ ደግሞ

አሁን ላይ ማለት ነው መጨቃጨቁ ምናምን ምንም ጥቅም የለውም። ለሁላችንም የሚበጀው ነገር እንኳን ሜላስ ደህና ሆነች ማለት እያልኳት ነበር። ለእሷም ዋናው የሚላት ደህና መሆን ነው ዋናው የእሷ በቃ ማለት እንኳን አልተጎዳችሁ እንኳን መጥፎ ነገር አልደረሰባት። ስለዚህ አሁንም እንደው ነው የሁለታችሁ መከራከር ምንም ጥቅም የለው። ስለዚህ አንተም ስላለው ነገር ይቅርታ ጠይቅ ማለት እኔ ያለውን ነገር አውቃለው፣ ሁሉንም ነገር እሷም ደግሞ አሁን ላይ ንዴት ላይ ናት። ምንም ብላት ላትረዳኝ ትችላለች። ገብቶሀላ። ስለዚህ አሁን አንተ ስላለው ነገር በሙሉ ስለተደረገው ነገር ይቅርታ ጠይቅ። ስለዚህ ታጠይቃት እሺ። ይቅርታ አይ ይቅርታ፣ በቃ ማለት እኔ ጊዜው አይደለም። ማለት ይቅርታ መጠየቅ እንዳለብኝ አውቃለሁ፣ ግን አሁን ሳይሆን ነገሮች ለማስተካከል ብዬሽ አስቤ ስለነበረ በጣም በጣም ይቅርታ። በቃ ዋናው ነገሮች በይቅርታ መፈታታቸው ነው። እሷ ደግሞ ከሰው ሀገር ድረስ መጣ፣ እዚህ ብቸኝነት ተሰምቷት ሊሆን ይችላል ገብቶሀላ። ማንም ከጎናቸው የለም። እኔ ነገሮችንም አንዳንድ ነገሮች ለማስተካከል እየሞፈርኩኝ ነበረ። ያው ግን ብቻህን የሚሆን ነገር አይደለም። አንተም ደግሞ ያለህበትን ሁኔታ እኔ በደንብ አውቃለው ግን ዋናው ይቅርታ መጠየቃችሁ ነው። እና ደግሞ ምንድን ነው ሻንጣው የምር ለቴ ነው አዎ፣ የሆነ ሌላ ቦታ ማለት ማለት ስትላል እስካሁን አለመምጣት ሲገርመኝ ጭራሽ ደግሞ ጥላት ልትሄድ ነው። በአንተ እንደዚህ ምናምን አይደለም ግን ነገር